የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለነው ተነጋ ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ሀይ ፀረ አማራ ነው። አሁን ይሰሙኛል ጓደኞች፣ ፀረ ኢትዮጵያ ነው። በጠቅላላ ፀረ ሕዝብ ነው። ይሄ ሰው እህም ጊዜ ተደራ የተመልከ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል። አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሆዶ ደረሰው። ያው በተናጠል በተናጠል በተናጠል ጉዳት ደረሰ። ይሄ ምንድነው የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፋ አድርጎ የሚሰጠው ይሄ የደጅ ጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። ወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ናቸው። ይህንን ማነሳው በተመሳሳይ እያለኝ ወለጋ አስቸጋሪዎች ናቸው እና እሱን እንደ እንደ እንደ ኦሮሞ እንደማይ እንዳይቆጥሩ እንደማይቆጥሩ ታድርጎ ነው የሚመለከተው። ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደዋለን። ኦሮሞን ይጠቀምበታል ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ፀረ አማራ ነው፣ ፀረ ኦሮሞ ነው፣ ፀረ ትግራይ የተግራው ኋላ በጦርነት ውስጥ እኔ ተሳታፊ ነኝ። በተለይ ወደ አማራ ክልል የተግራ ኃይሎች በገቡበት ወቅት አብይ በማይፈልገው መንገድ ነው እኔ ኢንቮልቭ ዲሆን ሞቢላይዝ ለማድረግ እንትብያለው ያው ግልጽ ስለዋል ነገር ግን እየብቻ ነው ጉዟችን ያ እኔ አማራ ሞብላይዝ ማረግበትና ያብያ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘነው ነው በዛ ጦርነት ውስጥ ኢንቮልቭድ ይሆንኩ ነኝ ገን ኋላ ያው የትግራይ ኃይሎች ተመለሱ ነገሩን ለማሳ ከተመለሱ በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለውበት ህዳር መጨረሻ ወይም ታህሳስ 2014 ተቋቋም ተቋቋ እየተለዩ ያለውበት ጊዜ ምንድና ያለ የሆኑ እንትኖች አሉ። የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬሸር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬሸር የነበረበት ጊዜ ነው። ሁለት ሻስ ነው። አሁን ይቋቋም ኮሚቴው እኛ አንድ ጊዜ አንሰጥም፣ ቀንሰን ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን። ግን በአንድ ጊዜ እንትናል፣ ኋላ ድርድርም እንላለን ድርድር እያን ቢያንስ ይሄ ድርድር በትንሹ አምስት አመት ሊፈጅ ይችላል። አምስት ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህ የሚሄደውም ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም። ይደቃል ቴሌፍ የሚባል የለም፣ ሌላ የሚባል የለም፣ ይደቃል። ታስታውሳታላችሁ ጉራ ፈርዳ ላይ አማራዎች፣ ሌላ የተቀላቀለ የለም። በአማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው፣ መስከረም ላይ ወይ እንደዛ አካባቢ፣ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ እንትን በሉ። ከተመለሱ በኋላ ውይይት ተካሄደ፣ ውይይት ተካሄደ። በዛ ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ይችል ለመናገር ለሟቾቹ ማለት ነው የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገባል ነው። እነዚህ ሰዎች አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከወሎ አካባቢ ሄዱ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨቀጨ። ነገር ግን ምንድነው በአማራዎች ላይ የሚወሰድ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሁኑ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘገብ አይፈልግም። ይህንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ። እኔ ጉራ ፈርዳውን ተከተልኩና እዛ ውይይቱ ላይ አልነበርኩም፣ ሰምቼ ነው ምን አልኩኝ አንድ አማራ ጉዳት እየደረሰበት ነው፣ በማንነት ላይ የተመሰረተ እንደውም ከጥቅምት እስከ ጥቅምት ያለውን አንድ አመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፈ። እዛ ላይ የደረሰብኝ ለጓደኞች እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴ? እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው። የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞቱት ሳይሆን የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው። አብይ እየተገበ አብይ እየተገበ ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ ያለው የነጃል ፈቃድ የሚባሉ ሮይተርስ ነው ብቻሉ ኢንተርናሽናል ሚዲያ እንትን ያለዋል። ማነው ያደራጃቸው? በአብይ ትዕዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት አልማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆረጉዱ ምስራቅ ወለጋ፣ አብዛኛውን ተፈናቃይ ምራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ጠልቆ የተሰጣቸው ይሄንን አውቃል። አንድ ኦሮሞ ያና አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱ ያው አማራነት ይነቃዋል። እየተሰራ ያለው ኦርየንቴሽን ተሰጥቶ ነው። ይሄ እየተፈጸመ ነው ያለው። ይህ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የስንፈኞቹ ወሬ ነው። ዙሮ ዙሮ ሸኔም ካላጠፋን እንዲህ አይነት ሁኔታ ሊያጋጠም ይችላል ብሎ በሸኔ ሁኔታዎቹ የማመካኘት ነው እንጂ ቀጥታ ጉዳዩን ለመጋበጥ ፍላጎት አልነበረ። ጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር፣ ተደጋጋሚ ስብሰባዎች የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታል ተብሎ